በትምህርት ለትውልድ ንቅናቄ ከ7900 በላይ የቅድመ መደበኛ አንደኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች ግንባታ መጠናቀቁን የትምህርት ሚኒስቴር አስታወቀ። በሚኒስቴሩ የትምህርት ፕሮግራሞችና ጥራት ማሻሻያ ኃላፊ ዳዊት አዘን እንዳሉት ከደረጃ በታች የሆኑ ትምህርት ቤቶችን ለማሻሻልና ጥራቱን የጠበቀ አገልግሎት እንዲሰጡ ለማድረግ በትኩረት እየተሰራ ነው ብለዋል። በንቅናቄው የ29900 ትምህርት ቤቶች እድሳትና ጥገና ስራ መከናወኑንም ኃላፊው ለፋና ሚዲያ ኮርፖሬሽን ገልጸዋል። ህብረተሰቡ ንቅናቄውን ለማሳካት በጉልበት በእውቀትና በገንዘብ የሚያደርገው ተሳትፎ የሚበረታታ እንደሆነም ተጠቅሷል። ኢትዮጵያ በክህሎት ልማት ሁለተኛውን የአርበኝነት ምዕራፍ መጀመሯን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። ኢትዮ ክህሎት አራተኛው ሀገር አቀፍ የክህሎት ውድድር ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ሀሳብ ከሚያዚያ 27 እስከ ግንቦት ሁለት ቀን 2017 ዓ ም ይካሄዳል። ወይዘሮ ሙፈሪያት መርሃ ግብሩን አስመልክተው በሰጡት መግለጫ ኢትዮ ክህሎት ሀገር አቀፍ የክህሎት ውድድር የስልጠና ጥራትን ለማረጋገጥ በየሁለት ዓመቱ እንደሚካሄድ ተናግረዋል። መርሃ ግብሩ በሁሉም ክልሎችና ከተማ አስተዳደሮች ሲካሄድ በቆየው ውድድር አሸናፊ የሆኑ ወጣቶች የሚሳተፉበት የክህሎቱ ስፖርትና የቴክኖሎጂ ውድድር መሆኑም ነው የተገለጸው። ሰላምን ለማጽናትና ዘላቂ ለማድረግ የሃይማኖት ተቋማትና ህዝቡን ባለቤት ማድረግ እንደሚገባ ምሁራን አስገነዘቡ። የሃይማኖት ተቋማት ሀገራዊ መግባባትን በመፍጠር በህብረተሰቡ መካከል ህብረ ብሔራዊ አንድነትን ለማጽናት የጎላ ሚና እንዳላቸው ምሁራን አስረድተዋል። ከህብረተሰቡ ጋር ተከታታይነት ያለው ውይይት ማድረግ፣ የስራ ዕድል ፈጠራን ማሳደግ፣ የአገልግሎት አሰጣጥ ችግሮችን መቅረፍ ወሳኝ መሆኑንም አንስተዋል።